ሰላም ተመልካቾች ለወራት ጉዞ ስታደርግ የነበረችው ጣናነሽ ሁለት ጀልባ በዛሬው ዕለት እንደምትመለከቷት አዳማ ከተማ ደርሳለች። ጣናነሽ ሁለት ጀልባ እንግዲህ ከቻይና ተገዝታ በግዙፏ አሶሳ መርከብ ተጭና ጅቡቲ ደርሳ ነበር። ከዛም በመቀጠል ከጅቡቲ መጋቢት 30 ተነስታ ጉዞዋን ወደ ኢትዮጵያም ስታደርግ ቆይታለች። መጋቢት 30 ጀምሮ እንግዲህ ለወራት ጉዞዋን ካደረገች በኋላ እንደሚታወቀው ግንቦት ሰባት። የኢትዮጵያን ድንበር ዘልቃ መግባቷ የሚታወስ ነው። ላለፉት ቀናትም የጣናነሽ ሁለት ጀልባ የአፋር ክልልን አቋርጣ በዛሬው ዕለት አዳማ ከተማ ደርሳለች። እዚህ አዳማ ከተማ ስትደርስም የከተማ አስተዳደሮች የስራ ኃላፊዎች፣ የከተማው ነዋሪዎች ብሎም የኢትዮጵያ ባና ትራንዚት እና ሎጅስቲክ አገልግሎት የስራ ኃላፊዎችም እዚህ አዳማ በከተማ በመገኘት ተቀብለዋታል። እንግዲህ ጣናነሽ ሁለት ጀልባ ዘርፈ ብዙ ግልጋሎት ሰጣለች ተብሎ ይጠበቃል። ወደ 150 ሜትሪክ ቶን ክብደት ያላት፣ ወደ 38 ሜትር እርዝመት ያላት፣ ከዛም በላይ ደግሞ 188 ሰዎችንም ማሳፈር የምትችል ጀልባ ነች። ይቺ ጀልባ እንግዲህ ዛሬ አዳማ ከተማ ገብታለች። በሚቀጥሉት ቀናት እንግዲህ ጉዞዋን ቀጥላ ወደ ባህር ዳር የምታደርገውን ጉዞ ትቀጥላለች። በአጠቃላይ ጣናነሽ ሁለት ባህር ዳር ስትደርስ በተለይ ኢትዮጵያ በውሃ ትራንስፖርት የምታደርገውን የቱሪዝም እንቅስቃሴ ይበልጥ ታግዛለችም ተብሎ ይጠበቃል። ከዚያ ባለፈ ጣናነሽ ሁለት የማሪታይም እንቅስቃሴን በማሳለጥ ለኢትዮጵያ ዘርፈ ብዙ ግልጋሎትን ትሰጣለች ተብሎ ይጠበቃል። ለኢቲቪ ዘገባ ዮሐንስ ፍሳ ከአዳማ